ቸው ነው። ሌላኛው የፕሮግራማችን አጋሪ የሆነው ሉሲና ወንድማገኝ መካከለኛ ክሊኒክ ነው። እነሱም ደግሞ በተሟላ ደረጃ የህክምናና የምርመራ አገልግሎቶችን በዘመናዊ ላብራቶሪዎች በመጠቀም በብቃት ይሰጣል። ሉሲና ወንድማገኝ መካከለኛ ክሊኒክ አድራሻቸው አዲስ አበባ ላምበረት ቶታል ፊት ለፊት ያገኟቸዋል። እንዲሁም ደግሞ ወንድማገኝ መካከለኛ ክሊኒክን በደብረ ብርሃን ከስታዲየሙ ጀርባ መገኛቸው ነው። በ0973 15 6572 ማግኘት ይችላሉ ሀገራችን ስለሆኑ እጅግ አድርገን እናመሰግናለን። ለዛሬም ለእናንተ የሚሆኑ ልዩ ልዩ ፕሮግራሞችን አሰናተንላቸዋል። ቀዳሚ ወዳደረኩት ፕሮግራም ማመራ ነው የሚሆነው። ሰዎች በተለያየ ምክንያት በተለያዩ ችግሮች የጥርስ መውለቅ አጋጣሚ ይፈጠራል። ጥርስ ሲወልቅ ደግሞ ሌላኛው ሳይነካ እንዴት ነው ያንን ጥርስ መተካት የሚቻለው? ምን ይመስላል ሂደቱ? ቴክኖሎጂ ምንድን ነው የሚለውን ባልደረባዊ የቴድሮ ዘውዴ ከዶክተር ሮቤራ ጫላ ጋር ያደረገውን ቆይታ ነው የምጋብዛችሁ። እሱን ተከታትለን ከኔ ጋር ተመልሰ የምንገናኝ ነው ሆነው የሚሆነው። መልካም ቆይታ። ክቡራን ተመልካቾቻችን እንዴት ናችሁ? ማራኪ ጤና ፕሮግራም የተከታተላቸው ያላችሁት ማራኪ ጤና ዘወትር በዚህ ሰዓት በፋና ቴሌቪዥን እየተዘጋጀ ወደ እናንተ ይደርሳል። ዛሬም እንግዲህ ከእናንተ የሚመጡና የሚነሱ ጥያቄዎችን እያነሳን እንግዲህ ለባለሙያዎቻችን ጠየቀን ለእናንተ በቂ ማብራሪያ የሚሰጡባቸውን መረጃዎች ነው እያጋራናቸው ያለ ነው። በዚህ ሰሞን ከተጠየቁ ጥያቄዎች መካከል ደግሞ ከጥርስ ሕክምና ጋር የተያያዘ ነው። የጥርስ ሕክምና ጋር በተያያዘ ደግሞ ከኢምፕላንት ጋር የተያያዘውን ሀሳብ ጥያቄ ውስጥ ገብቷል። ይህን ጥያቄ ደግሞ ባለሙያ ይመለከተዋል ብለን ደግሞ ማራኪ ጤና ዞር ዞር ብለን ግሪን ላይፍ ዴንታል ወይም ደግሞ ግሪን ላይፍ ልዩ የጥርስ ሕክምና ማዕከል ተገኝተናል። እዚህ ደግሞ የፕሮግራሙ አማካሪ እንደዚሁም ደግሞ የግሪን ላይፍ መስራችና እና ባለቤት ዶክተር ሮቤራ ጫላን አግኝተናል። ዶክተር ሮቤራ ጫላ የተለያዩ የጥርስ ሕክምና ትምህርቶችን በተለያየ ጊዜ እየወሰዱ ድርጅታቸውን በተለያየ ተቋም እያሳደጉ የሚገኙ ባለሙያ ናቸው። ዛሬም እንግዲህ ከኢምፕላንት ጋር የተያያዘ ሀሳቦችን እናነሳለን። ከእሳቸው ጋር ቆይታ የምናደርግ ነው የሚሆነው። እንድትከታተሉን እንጋብዛለን። እሺ፣ ዶክተር ለጥያቄያችን መልስ ለመስጠት ፈቃደኛ ስለሆኑ ከልብ አድርጋ ያመሰግናለሁ። በማራኪ ጤና ፕሮግራም ተከታታዮች እና ተመልካቾች ስም አመሰግናለሁ። እስቲ ኢምፕላንት ሂደቱ ምንድን ነው የሚለውን ነገር ኢምፕላንት ማለትስ ምንድን ነው የሚለውን እ በጣም እናመሰግናችኋለን የማራኪ ጤና ፕሮግራም ወደኛ ተቋም መጥቷችሁ ይህንን የጤና ፈቺ የሆኑ ርዕሶች ላይ እንድንወያይ ድል ስለሰጣችሁን በግሪን ላይፍ ልዩ ጥርስ ህክምና ስም ምስጋና የላቀ ነው። ወደ ዋና ጥያቄው ስንገባ ኢምፕላንት ምንድን ነው ለምለው ኢምፕላንት አንዱ የጥርስ አርትፊሻል ጥርስ ተከላ መካከል አንዱ ነው። አርትፊሻል ጥርሶች የሚተከሉበት በዋናነት በሁለት አይነት ናቸው፣ ፊክስድ እና ሪሙቨብል የሚባሉ ፊክስድ ወይም ደግሞ ቋሚ ተከላ ውስጥ ደግሞ በሁለት ጎራ ከፍለን እናያቸዋለን። ከሁለቱም ጎራዎቹ ብሪጅ ብሌን ለረጅም ጊዜ ስንጠቀም የነበረው ዋና ጥርሶቻችን፣ አንድ ጥርስ ከተነቀለ በጎን ያሉ ጥርሶች ተሞርዶ በነሱ ላይ የሚተከል ዴንታል ብሪጅ ይባላል። ሌላው ደግሞ ቋሚ ጥርስ ተከላ ውስጥ የተካተተው እና አሁን ላይ በጣም ተወዳጅ ተመራጭ፣ ለጤናም ተስማሚ የሆነው ዴንታል ኢምፕላንት ይባላል። ስለዚህ ዴንታል ኢምፕላንት በሳይንስቲፊክ ቪው ወይም ደግሞ በሪሰርች በኩል ጥናት ሲደረግ ያ የተነቀለውን በተለያዩ አይነት በአደጋም ይሁን በመቦርቦር በልዩ ልዩ አይነት ምክንያቶች ሚስ የተደረጉ ወይም ደግሞ የተነቀሉ ጥርሶች ወይም ያልበቀሉ ጥርሶች የምንተካበት የሕክምና ዘዴ ነው። ይህም ዘዴ ደግሞ ራሱ የተፈጥሮ ጥርስን በማምሰል ያ ማለት በሌሎች የጥርስ ተከላላይ የጥርስን ሩት ወይም ደግሞ ስር ግንዛቤ ውስጥ አስገብተን አይደለም፣ በላዩ የሚታይ አርቲፊሻል ጥርሱ አለው እንጂ የጥርሱ ስር ወይም ደግሞ ቱዝ ፓርት ሩት ፓርት የሚባል ነገር አናካትተውም። ያ ማለት የተፈጥሮ ጥርሶቻችን ሁለቱን ኮምፖነንቶች አላቸው፣ ሩት እና ክራውን። ስለዚህ በዚህ በኢምፕላንት ላይ ሩት ፎርሙ እንዲኖር ተደርጎ፣ ያ ማለት የጥርሱ ሩት እንደተፈጥሮ ሩት አጥንታችን ውስጥ ገብቶ እንዲገባ፣ በላዩ ላይ ደግሞ ክራውን እንዲገጠም የሚደረግ የጥርስ ተከላ አይነት ነው። ይህ ማለት እንግዲህ ቴክኖሎጂ ይዞት የመጣውን በፊት በፊት እንግዲህ ጎንና ጎን ያሉ የሚነቀሉና መደገፊያ ተይዘው የሚታከልላቸው የነበሩትን አሁን ለብቻው ሆኖ ሌሎች ጥርሶች ሳይነኩ የሚተከል ሂደት ማለት ነው። ይሄ ምን አይነት ጥቅሞች አሉት፣ ጉዳቶች ውስጥ ምንድን ናቸው የሚለውን። በጣም ጥሩ። ስለዚህ አሁን ከመጀመሪያ አገላለጸው ጋር የተገኘው ብዙ ጥቅሞች እናገኛለን። አንደኛው ጥቅሞች ቱዝ ኢምፕላንት ወይም ደግሞ ዴንታል ኢምፕላንት በምንሰራበት ጊዜ አጠገቡ ያሉ ጥርሶች ለድጋፍ ተብሎ አይሞረድም፣ ሼፑም አይቀረጽም፣ ምንም አይነት ነገር ጉዳት አይነካም። ምንም አይነት ሳይነካ የኦፖዚቲቭም ይሁን በጎኑ ያሉ ጥርሶች ምንም አይነት ሳነካ እራሱ የወለቀውን ጥርስ የሩቱን ፓርት ሩት ወይም የጥርሱ ሩት ስሩ እንዲገባ እንዲገጥም ተደርጎ የሚሰራ ስለሆነ አጠገቡ ያሉ ጥርሶች ላይ ምንም አይነት ጉዳት የለም ማለት ነው። ሁለተኛው ደግሞ በዚህ ኢምፕላንት ቦን ውስጥ ወይም ደግሞ አጥንቱ ስለሚገባ ቦኑ የተነቀለው ጥርስ ለረጅም ጊዜ ሳይተካ ከቀራ ምን የሚሆን ነገር ባህሪያቸው ሽሪንክ ይሆናሉ፣ ይቀንሳሉ ማለት ነው። ያ ኢምፕላንት በሚገባበት ጊዜ በዚህ የኢምፕላንት ዙሪያ በማተር ያሉ ዙሪያ አጥንቶቻችን የተፈጥሮ አጥንቶቻችን ውደት ስለሚፈጥር እንደ ሩት እንደ ተፈጥሮ ጥርስ በዙሪያው ቦን እንደገና ስለሚያድግ ኦሶ ኢንተግሬሽን የሚባል ነገር ስለሚፈጥር በጣም ጠቀሜታ አለው፣ ስትሬንግዝን አለው ማለት ነው። በሌላ በኩል ደግሞ የመቆየት እድሉ ከሌላ ጥርስ ተከላ የተሻለ ነው። ጉዳቶችስ የተጠኑ ጥናቶች ጉዳቶች ወይም ደግሞ እንደ ሳይድ ኢፌክት አይነት ልናነሳ እንችላለን። በኢምፕላንት በምንሰራበት ጊዜ ጉዳት የሚመጣው ያ የሚሰራው ሐኪም ተገቢውን ምርመራ ሳያደርግ ከቀራ ቪታል ስትራክቸር የሚባሉ ነገሮች ላይ ዲያግኖስ ውስጥ በሚያልፍበት ጊዜ ምናልባት ወይም ያ ታካሚም የምንመርጣቸው ታካሚዎችን መለየት አለባቸው። ኬዞቻቸው መታወቅ አለባቸው። እነዛ አይነት ነገር ሚስ ካደረግነው በስተቀር እንደ ጉዳት ተብሎ የጥርስ ተከላይ የተቀምጠው አንዳች ነገር የለም። ጠቀሜታው ነው በጣም የሚበዛ። እንግዲህ አንዳንድ የሚነሱ ሀሳቦችም አሉ። በኢምፕላንት የተተከሉ ሰዎች አንዳንድ ጊዜ ከሌሎች ህክምናዎች ጋር በተያያዘ የኤምአርአይ ራጅ፣ ኤክስሬይ ምናምን የመነሳት ነገሮች ላይ ስጋት ይኖራቸዋል ወይ? ፍተሻም ቦታ ሲደርሱ ብረት ይዛሉ የማለት ነገሮች ይነሳሉ ወይ? ከዚህ ጋር ያለህን ሀሳብ ስትዶ። በጣም ጥሩ ጥያቄ ነው። ጠየቅን የብዙ ሰዎች ስጋትን ይሄንን ነው ስለሆነ ማለት ነው ዴንታል ኢምፕላንት እራሱ ከቲቴኒያም የሚባል ማቴሪያሎች ከዛ ከዚርኮኒያ ኮምቢኔሽኖች ስለሚሰራ ማግኔቲክ ሪዞናንስ ላይ ኤምአርአይ ታካሚ በሚነሳበት ጊዜ አንዳች ኤምአርአይ ላይ ሲግኒፍካንት የሆነ ኢፌክቶችን አያመጣም። ያለምንም ስጋት ያለምንም አይነት ችግር ኤምአርአይ መነሳት ይችላሉ፣ ኤክስሬይ ላይ ማለፍ ይችላሉ። ዴንታል ኢምፕላንት ያንን ትኩረት ወይም ግንዛቤ ውስጥ የገባው ነገር ስለሆነ ይሄ አሁን ከምን አይነት ማቴሪያል እንደተሰራ ሊታወቅ ይችላል፣ ይታወቃል። ሞስት ኦፍ ፓርቱ ቲታኒየም የሚባል ማቴሪያል ነው። ያ ቲታኒየም ደግሞ ለሰውነታችን በጣም ጠቀሜታ ናቸው። ቅድም እንዳነሳሁት ኦሲዮ ኢንቴግሬሽን ከሰውነታችን ጋር በጣም ጠቃሚ ውህደትን የሚፈጥር ሰውነታችን እንኳን ተቀብሎት በዙሪያው የኢምፕላንት ስክሪው ዙሪያ ቦን ወይም ደግሞ አጥንት እያደገ ይሄዳል። ማለት እንደራሱ አካል ተቀብሎ ስለሚያድግ ማተራሉ ለሰውነታችን በጣም ጠቃሚ ማተራል ነው። እንዴት ይሰራል? አያስፈራም ለሰዎች ሚለውስ የብዙዎች ወይም ወደኛ በሚመጡ ታካሚዎች የኮሚኒቲ ውስጥም እንደተረዳውት የብዙዎች ጥያቄ ይሄን ይመስለኛል። ኢምፕላንት ሲባል በጣም ሁጅ እና ኮምፕሌክስ የሆነው ፕሮሲጀር እንደ ከባድ ኦፕሬሽን ብለው ያስባሉ። ግን አይደለም። የኢምፕላንት አሰራር እውነቱን ለመናገር ከጥርስ ተከላ በታች ነው። ምንም አይነት ስጋት አያስፈልገውም። ከጥርስ ኤክስትራክሽን አንድ ጥርስ ስነቅል የምንሰማን ህመም ወይም ፊሊንግ በታች ነው። እጅግ ቀላል ነው። ምክንያቱም ለዚህ የተዘጋጁ እነዛ ትንሽ ኢንሴሽን ብቻ ይደረጋል። ኢንሴሽን ከተደረገ በኋላ በነዛ ለምሳሌ የሰርጂካል ኪቶች እንናለን። በነዚ እንደ ቦኑ ኮንዲሽን ምርመራ ካደረግን በኋላ በምርመራ ውጤት መሰረት ምን ያክል ዊድስ፣ ምን ያክል ሌንግስ እናስገባለን ብለን ከወሰነ በኋላ በነዚህ በትንሽ ቦታ ላይ አራት ሶስት ሚሊሜትር አለ አራት ሚሊሜትር ዲያሜትሩ አለ ማክሲም እስከ ስድስት ሚሊሜትር ቢሆን ነው በዛ ጠባብ ቦታ ስለሚገባ፣ አንዳች ፔንም የለም። ፔንሌስ ነው። ለምን በቂ መደንዘዣ ይሰጣል። ሲሰራ ምንም አይነት ፍርሃት፣ ስጋት አያስፈልግም። እነዚህ ማለት ሰርጂካል ፕሮሲጀሮች ናቸው። ሰርጂካል ፕሮሲጀሮች ናቸው እንጂ ኢምፕላንቱ ሲመጣ ሲልድ ተደርጎ ይመጣል። ከካምፓኒው ሳይከፈት የኤክስፓሬሽን ዴቱ አለ። ያንን ተጠብቆ ነው የሚመጣ። አንዴ ከተከፈተ ተቀባይነት አይኖርም። አንዴ ከተከፈተ ተቀባይነት አይኖርም። ምናልባት እንግዲህ ስ ምን ያህል ጊዜ ይፈልጋል? አንድ ሰው ድንገት በሆነ አደጋ ጥርሱ ወለቀ፣ በኢምፕላንት ለመሰራት ምን ያህል ጊዜ ሊወስድ ይችላል? ፕሮሲጀር አለው? የዛሬ ወር፣ ሁለት ወር፣ ሶስት ወር ተመላለሰና ማለት እሱኛው ብዙ አይነት ሂደቶችን መጠቀም እንችላለን። በዚህ በኢምፕላንት ኢንዱስትሪ ዙሪያ ብዙ ኢምፕሮቭሜንቶች መጥተዋል። ኢምፕሮቭሜንቶች መጥተዋል ሲባል እንደየኬዙ ይለያያል። ለምሳሌ አንድ ሰው በቦን ኢንፌክሽን ኖሮ ለረጅም ጊዜ ያ ኢንፌክሽን እስከሚታከም ድረስ ጊዜ ሊፈጅ ይችላል። ነገር ግን አሁን ላይ ኢምፕላንት ስንሰራ ዛሬውኑ ጥርስ ነቅለን ዛሬው ኢምፕላንት የምናስገባበት ነው ጊዜና ስታንደርድ ላይ ደርሰናል። ስለዚህ ኢሚዲት ፕሌስሜንት የሚባል ነገር አለ። ስለዚህ አንድ ሰው ከተጎዳው ወዲያው ዛሬም ሊሰራለት ይችላል። ያ የተጎዳውን ጥርስ ካወጣን በኋላ ኢሚዲት ኢሚዲት ፕሌስሜንት ደረጃ ላይ ደርሰናል። ያንን የምናደርገው ግን ሁሉም ሰዎች ይሄንን ወይም ባለሙያዎች ይሰራሉ ማለት አይደለም። በሙያው ላይ ትሬኒንግ ያላቸው በቂ ግንዛቤ በቂ ስልጠና ኢንቴንሲቭ የሆነ ስልጠና እና ልምድ ያስፈልጋል። ለምን ኢምፕላንት የሚሰሩ ሁሉም ሐኪሞች ነው ማለት አይደለም። ለምን ይኖረዋል። በዚሁ መጀመሪያም ለመግለጽ እንደገለጽኩት የሮት ካናል ትሪትሜንት የምንሰራቸው ፕሮሲጀሮች አብዛኛ ጊዜ በእኔ ፕራክቲስ ውስጥ የስር ሕክምና የምንሰጣቸው ሕክምናዎች ሞር ፔንፉል ናቸው ከኢምፕላንት በላይ። ስለዚህ ሰዎች እንዲሁ ከሰሙት ሰርጀሪ ነው ብሎ አንዳንድ ቪዲዮዎች ካዩት በራሳቸው ላይ ያከማችሁት ፍርሃት ነው እንጂ ኢምፕላንት ፕሮሲጀር ኢት ሽውድ ቢ ፔን ሌስ ፔን ሌስ። ለምን መደንዘያ አንዴ ከተሰጠ ምንም አይነት ህመም፣ ምንም አይነት ፔን መሰማትም የለበትም። የጎንዮሽ የጎንዮሽ ጉዳቶች ከኢምፕላንት ጋር ተያያዥነት ያላቸው ለምሳሌ የምንሰራቸው በቂ ምርመራ ካዳደረግነው ነርቭ ላይ የሚያልፍ ከሆነ የብሊዲንግ ሳይት ላይ ኢምፕሮፐር የሆነ የስልጠና የወሰዱ ሰዎች ከሆነ ምናልባት የፕራክቲሱ ላይ ወይም ደግሞ ኢምፕላንት ፕሊስ ሲያደርጉት አናቶሚካሊ ፕሮሲጀሩና ሂደቱን ካልተከተሉ በስተቀር በትክክል ትክክለኛ የቦን ስትራክቸር ውስጥ የገባው ኢምፕላንት አንዳች አይነት የጎን ሽፌክት የለም ማለት ነው። በጣም ቆንጆ ሀሳብ ነው። ተመልካቾቻችንም በቂ ግንዛቤ ያገኙ ነው። የጥርስ ህክምና ምን እንዳለ በዛው ደረጃው እያደገ መሆኑን እያየን ነው። ብዙ ጊዜ እንግዲህ በእኛ ሀገርም ዴንታል ኢምፕላንት ለምን አይሰራም የሚል ጥያቄ ይነሳ ነበረ እና በዚህ አኳያ ምን ትላለህ? በእኔ ግንዛቤ እና ከማያቸው ከማገኛቸው ከከስተመሮች አንጻር አንደኛ በዚህኛው ሙያ ላይ አጠቃላይ የጥርስ ህክምና በነገራችን ስናወራ እንፋንት ነው በኢትዮጵያ ውስጥ ገና ነው። ገና ነው ኢንፋንት ነው ማለት ይቻላል። ለምን ወደ በኋላ ላይ አነሳዋለሁ፣ የሀገራችን የጥርስ ህክምና ምን ደረጃ ላይ ነው ያለ ብዬ ላነሳ ነበረ። ያንን ስንል ገና በቅርብ ጊዜ ውስጥ በነዚህ ሀያ ዓመታት ባልሞላ ጊዜ ውስጥ ነው በአብዛኛው ተስፋፋ። በዚህ አስራ አምስት ዓመት ምን ደግሞ እንዳየ ነው በዚህ አስር ዓመት በኋላ አስራ አምስት ዓመት በኋላ ሀያ ዓመት ወዲህ ነው እንጂ ከዛ በፊት ያን ያክል ተስፋፋም አልነበረም። በኤቨን ተማሪዎቻችን በዩኒቨርሲቲ በናይድሜ እንኳን አንድ ሲኒሮች አሉ። በጥርስ ህክምና ዶክተሬት በዩኒቨርሲቲ ደረጃ ነው የተጀመረው። በእኛ ጊዜ አንድ ባች አንድ ባች ሁሌት ከኛ በፊት ቢኖረው ነው። ከዛ በፊት የነበረው በደርግ መንግስት ላይ ሌላ ሀገር ላይ የስኮላርሽፕ አግኝቶ ሲማሩ ነበር። ያ ማለት ተቋሙ ለተቋሙ ራሱ የትሬኒንግ ሴንተሩ ያን ያክል አለመኖሩ ገና መሆኑን ያሳየናል ማለት ነው። የኢምፕላንት ፕሮሲጀሮች ደግሞ አንድ ከዩኒቨርሲቲ የተመረቀ የጥርስ ሐኪም ነገውን ኢምፕላንት ይሰራል ማለት አይደለም። ኢምፕላንት ራሱን የሆነ የትሬኒንግ ሂደት ውስጥ ማለፍ አለበት። ራሱን የሆነ ስፔሻሊቲ ሴንተር ነው። እስከ ስፔሻሊቲ ሰው ወስዶ ያንን ፕሮሲጀር መማርና ስልጠናውን ወስዶ መስራት አለባቸው። ከዛ የተነሳ አንዳንድ ቦታዎች ላይ ምናልባት መበስታወቃ ላይ ኢምፕላንት ይሰራል ይባላል ወደ ተቋሙ ሲካሄድ ግን ማሽኖቹ ሬዲ አለመሆን፣ የሰለጠነ የባለሙያ ደግሞ በተቋም ውስጥ አለመገኘት አንዳንድ ተቋማት ደግሞ ኢምፕላንቶሎጂስቶችን ከሌላ ሀገራት እስካሁን የተለመደ ሁ እስከማቆ በጓደኞቻችንም በልዩ ልዩ ተቋማት ውስጥ እንደምናውቀው ከሌላ አለማት እየመጡ ያንን ፕሮሲጀር ስለሚሰሩ ያ ክላንትን ካለማጣት ወደ ሴኮንድ ኦፕሽን የመገፋፋት ወይም ደግሞ የመጋበዝ አለ። ያ ደግሞ በእኛ ኮሚኒቲ ላይ ሌላ ብለርድ የሆነ ስለ ኢምፕላንት ኢሹ በአእምሯቸው ላይ ስለሚያስቀምጥ ኢምፕላንትን ከሆነ እንዲህ ነው በሆኑ አይቻልም የሚባሉ ነገሮች ግን ሳይንሳዊ ያልሆነው ትክክለኛ መረጃ እና እንደ ሳይንሱ ያልተደገፈ ኢንፎርሜሽን ስለሆነ በማህበረሰቡ ላይ እንዲህ አይነት ጫናዎች አሉ። ፋሲሊቲው ደግሞ ለኢምፕላንት ሬዲ አለመሆን እና ያንን ታካሚ ከማጣት ሴኮንድ ኦፕሽን ወደዛ ፑሽ ፕሬራይድ ማድረግ አለ። አይነቶች እንዳለ ያውቃለሁ። እውነቱን ስናወራ፣ እንደ ሳይንስ ስናወራ፣ እንደ ህክምና ባለሙያ ስናወራ፣ ዓለም አቀፋዊ ተቋምና ምርምሮች የሚያሳዩን ግን የኢምፕላንት ከሁሉም ጥርስ ተከላዎች ኢምፕላንት በጣም ተመራጭ ተመራጭ ነው። ተመራጭ የሆኑበት ቅድም የገለጽናቸው አድቫንቴጆች አሉ። ለምን ለአንድ ጥርስ ተከላ ሲባል ሁለት ጥርሶች ሲጎዱ ያ ቀሪ የኢምፕላንት እና የብሪጅን እድሜ እንኳን ብናይዘው የኢምፕላንት ስ ላይፍ ታይም ተብሎ ይገመታል። አንድ ኢምፕላንት እና አንድ ዴንታል ብሪጅ ቢሰራ ከአስር ዓመት በኋላ ምርመራ ቢደረግ ኢምፕላንት ሰክሰስ ሬቱ ዘጠና ስምንት ፐርሰንት ነው፣ የብሪጅ ግን ወደ ሰባ ፐርሰንት ይደርሳል። ላይፍ ስፓን ኦፍ ዴንታል ብሪጅ 10 ዓመት እስከ 15 ተብሎ ይገመታል። የኢምፕላንት ግን ላይፍ ታይም ነው። ስለዚህ ሳይንሱን ሂንደር ማድረግ አንችልም። ሳይንሱን የሚለውን መቀበል አለብን እንጂ የሳይንሱን ተቃራኒ መስራት የለብንም ማለት ነው። ስለዚህ ማህበረሰቡም ይሄንን አገልግሎት ፈላጊ ሰዎችን ይሄንን በግንዛቤ ውስጥ አስገብቶ ከሌላ ለምሳሌ ኢምፕላንታ ለመጠቀም ብዙ ሳይድ ኢፌክቶች አምጥተዋል። ያ በዴንታል ብሪጅ የሚደረግ ወይም የሚደረግበት ሁኔታ እራሱ ጥርሱ በሚሞረድበት ጊዜ ሁሉም ቦታ ላይ በተመሳሳይ ሳይንሳዊ በሆነው ነገር ጥርስ ይሞረዳል ማለት አይደለም። እኛም በፕራክቲሳችን እንደ ሪሰርች አድርጌን ባናቀርብም ብዙ ኬዞች ከአምስት ስድስት ሰባት አስር ዓመት በኋላ የተሰሩ እንደገና ያሪሙቭ ሲደረግ ሌላ ጥርሶችም ደግሞ ከኋላ ከፊት ያሉት ሰዎችም ወደ ኢምፕላንት ፍላጎታቸውም ያን ያክል ስላልሆነ እንደገና እየረዘመ ይሄዳል ማለት ነው። ያም ከሆነ ዓመት በኋላ እንደገና አይነት ያጣሉ። ምንም በደል ያልሰሩት ምንም የጤና ችግር የለባቸው ጥርሶች እንዲሁ እያለቁ እየረገፉ መጨረሻ ላይ የጤና ኮምፕሊኬሽን ላይ ይወድቃል ማለት ነው ያ ሰው። ስለዚህ ስለዚህ የዴንታል ኢምፕላንት በጣም ተመራጭ ነው አ ይሄ ዓለም አቀፍ ተቀባይነት ያለው ህግ ነው። ለዛ ነው በዓለማችን ላይ ካረንትሊ ሶስት ሺ ካምፓኒ በላይ ይሄንን ኢምፕላንት እያመረቱ ይገኛል። አንድ ተቋም ነው እኛ የሰሌክት አርግ ነብረን እየሰራን ያለው ሶስት ሺ ተቋም በላይ ያ ማለት ዴይሊ በአለም ሁሉ ላይ በአንድ ቀን በአመት ከስድስት ሚሊዮን በላይ ኢምፕላንት ይሰራል ተብሎ ሪሰርች ያሳያል። ስለዚህ የኢምፕላንት ተመራጭነት ምንም ዳውት ውስጥም ጥያቄ ውስጥ የሚገባ ኢሹ አይደለም። አዎ እንግዲህ ተመልካቾቻችን የተከታተላቸው ያላቸውት ማራኪ ጤና ፕሮግራማችን ነው። እንግዲህ ከተነሱ ጥያቄዎች መካከል ያው የጥርስ ጉዳይ ያው ብዙዎችን የሚያሳስብ ነው። ብዙ ጊዜ ሌሎች ሌሎች ጥያቄዎች ይመጣሉ። በተለይ ደግሞ በሌሊት ላይ የሚነሱ በጣም ከባድ የጥርስ ህመሞች አሉ። የጥርስ አገልግሎት በኢትዮጵያ ምን ይመስላል? እየተከፈቱ ያሉ የጥርስ ተቋማትስ ሂደታቸው ምን ይመስላል? ተቀባይነታቸው ዝም ብሎ እንደ ሱቅ የትኛውን ቦታ የጥርስ ክሊኒክ እየበዛ ነው? የእነሱን አገልግሎትስ ምን ይላል? በጣም ብዙ ተመልካቾቻችን ብዙ ጥያቄ ያነሳሉ። ግን ያው ሰዓት ስለሚገደበን እና ሌሎች ጉዳዮች ሌላ ጊዜ ማድረግ ስለሚገባን ነው። በኢምፕላንት ላይ ግን የተነሱ ሀሳቦችን በጣም ጥሩና በቂ ማብራሪያ ዶክተር ሮቤራ ሰጥቶናል ብለን እናስባለን። በመጨረሻ ከዚህ ጉዳይ ጋር ማሳሰብ የምትፈልገው ነገር ካለ እስኪ እድል ሰጥተን እንለያል። በጣም ጥሩ ነው። ማህበረሰባችን አሁንም በዴንታል ኢምፕላንት ዙሪያ ያለን ግንዛቤ ከጠቀሜታ ውጭ መጀመሪያው ስናስበው ፍርሃት ነው፣ ስጋሃት ነው። የዴንታል ኢምፕላንት ያመጣል ብለን የምናስባቸው ኮምፕሊኬሽኖች ናቸው። ስለዚህ ይሄንን በቂ ግንዛቤ ውስጥ በውስጣቸው በማሳደር ለቤተሰቦቻችን፣ ለወገኖቻችን፣ ለጎረቤቶቻችን፣ ለምናቃቸው ሰዎችም ጭምር በጎ የሆነ ይሄንን ሰርቪስ ወደዛ እርስ በራሳችን መበረታታት አለብን። የሚሰጥባቸው ቦታዎችን በደንብ ማወቅ አለባቸው። ማንም ቀደም ብለን እንዳነሳው የትኛውም የጥርስ ክሊኒክ እነዚህ አገልግሎቶች አይሰጡም። ባለሙያም ያስፈልጋል ያስፈልጋል ያስፈልጋል። አመሰግናለሁ። ዶክተር ሮቤራ ጫላ የግሪን ላይፍ ልዩ የጥርስ ህክምና ክሊኒክ መስራችና ባለቤት ናቸው። ለሰጡ መብረር እጅግ አድርገ ያመሰግናለሁ። ፕሮግራማችን እንግዲህ በዚሁ የሚጠናቀቅ ነው የሚሆነው። ከጥርስ ህክምና ጋር የተያያዙ ሀሳብ ጥያቄ ካላቸው አሁንም ልታነሱልን ትችላላችሁ ከስር በምንጽፋቸው ቁጥሮች። እኛም ደግሞ መተን ከዶክተር ጋር እንደዚሁ ከጥርስ ህክምና ጋር የተያያዙ መረጃዎችን ያካፍሉናል። አብረን ስለነበሩ እጅግ አድርገ ያመሰግናል። በጣም እናመሰግናለን። ፕሮግራማችን እንግዲህ ይመስል ነበረ። ከኢምፕላንት ጋር በተያያዘ የሚነሱ ሀሳብ አስተያየት ጥያቄዎቻቸው አሁንም ልታደርሱን ትችላላችሁ። በተለይ ደግሞ ከጥርስ ህክምና ጋር በተያያዘ ጥያቄዎቻችሁን እንደዚሁ ልትጠይቁን ትችላላችሁ። ከኢምፕላንት ጋር የተያያዘ ጥያቄ ጠየቃችሁን፣ ደግሞ በቂ መልስና ማብራሪያ አግኝታችኋል ብለን ተስፋ እናደርጋለን። እንግዲህ ስትታከሙ ወይም ደግሞ የሚያስፈልጋችሁን የጥርስ ህክምና ሲኖር ባለሙያው እንዳስረዱን የምትታከሙበትን ቦታ በጣም ማየትና መወሰን እንደዚሁ መለየት እንደሚያስፈልግ የተረዳችሁበት ነው። በዛ ላይ ደግሞ ኢምፕላንት ምንድን ነው የሚለውን አይተናል። ፕሮግራማችን ይቀጥላል። የተከታተሉት ማራኪ ጤና ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ከስር በምንጽፋቸው ቁጥሮች ልታደርሱን ትችላላችሁ። አብራችሁን ቆዩ።